ሰላም ሰላም ጤና ይስጥልኝ ውድ የሶስተኛ ክፍል ተማሪዎች፣ ይህ የምዕራፍ ሁለት የሂሳብ ትምህርት ክፍል ሁለት ውድ ተማሪዎች፣ ታስታውሱ ከሆነ በክፍል አንድ እነዚህን ጥያቄዎች እንድትሰሯቸው የቤት ስራ ሰጥቻችሁ ነበር። እናም ሰርታችኋል ብዬ በማመን ፈጠን ብዬ እንስራቸውና እንሄዳለን ወደ ውይይታችን አራተኛው ጥያቄ ላይ ክፍት ቦታውን እንድንሞላ ነው። መደመር ነው እንግዲህ ቀለል አድርገን እንሄድ። አንድ ሺህ ሰባት መቶ ይለናል ሲደመር አንድ ሺህ ሁለት መቶ አሁን እያ አሁን እያቧደን እንድንደምር አንዱ መንገድ ነው። አንድ ሺህ አንድ ሺህ አለን እዚህ እንደምትመለከቱት አንድ ሺ አንድ ሺ አለን አጠቃላይ ሁለት ሺ ይኖረናል። ሌላ ሰባት መቶ ሁለት መቶ አለን እዚህ ጋር አጠቃላይ ዘጠኝ መቶ ዘጠኝ መቶ ሁለት ሺ ዘጠኝ መቶ ይሆናል ነው ። ይህን ጽንሰ ሀሳብ ከያዝን በኋላ እንግዲህ ለረጅም ዘመን በምንኖርበት አካሄድ እንሄድና ቁልቁል መደመር ነው ልጆች ዜሮ ከዜሮ ጋር ሲደመር ዜሮ ዜሮ ከዜሮ ጋር ዜሮ ሰባት ከሁለት ጋር ዘጠኝ አንድና አንድ ሁለት ሁለት ዘጠኝ መቶ ይሆናል በዚህ መሰረት የለንም የሀመር ውሃንም መደመር ነው ቁልቁል ሀመር ውሃ ላይ ጥንቃቄ የምታደርጉልኝ ተመልከቱ ሶስት ሺ አምስት መቶ ባለ ስንት ሆሄ ነው ባለ አራት ዘጠኝ መቶ ግን ባለ ሶስት ሆሄ ነው እና ዘጠኝ መቶን ስንጽፍ እንግዲህ እንዲህ አይደለም የሚሆነው ች ይህንም በሁለተኛ ክፍል ትምህርታችሁ የመደመር ቁልቁል የመደመር ስልት ተምራችሁታል እና ባለ ሶስት ሆሄ ከሆነ ከዚች ከባለ ሶስት ሆሄ ጋር ትክክል አድርገን ነው የምንጽፋት ስለዚህም ዘጠኝ መቶ እንዲህ አድርገን 0 እና 0 0 ዜሮ እና ዜሮ ዜሮ። 9 እና 5 14 አራትን ጽፌ አንድ አለኝ። ከዚች ጋር ስደምራት ከሶስት ገማ ነው አራት ሺህ አራት መቶ ይሆናል መልሳችን። እሺ አሁን መና ሰላይ ደግሞ ቴክኒካዊ አካሄድ ነው። ሄደው ያዙኝ። ለምሳሌ አራት ሲደመር ሁለት እኩል ይሆናል ዳሽ ነበር እስካሁን ስንሰራ የነበረው። መልሱ ስድስት ነው አደለ? እንደ ምሳሌ ነው የምነግራችሁ። አሁን የጠየቀን መላይ ምንድን ነው ያደረገው? አራት ሲደመር የሆነ ቁጥር ዳሽ እኩል ይሆናል ስድስት ቢለን መልሱ ሁለት ነው። ግን ይቺን ሁለት እንዴት እናምጣት? ይቺ ስትገባን ወደዚች ጥያቄ እንመጣለን። ያው ቁጥሩ ትልቅ ሆነ እንጂ አንድ ነው ጽንሰ ሀሳቡ። ይቺን ሁለት እንዴት እናምጣት ነው አሁን። ተመልከቱ፣ እዚህ ጋር ውጤት የሚባል ነገር አለ፣ ወይም ድምር። እነዚህ ተደማሪ ይባላሉ። አሁን ድምር እና አንድ ተደማሪ ሲሰጠን እና አንዷን ተደማሪ ይችን ፓርት ማለት ነው ስንፈልግ ምንድነው የምናደርገው? ከድምሩ ላይ ማንን እንቀንሳለን? አንዷን የተሰጠችንን ተደማሪ እንቀንሳለን። መደመር የመቀነስ ግልብጥ ስሌት ነው የምንለው በዚህ ምክንያት ነው እና ምን እንላለን አሁን እዚህ ጋር እንመጣና ማሰቢያ አሁን ቺ የለችም አናውቃትም ብለን እናስብ እንግዲህ ተመልከቱ ምን እንላለን እችን ስድስት እዚህ እንጽፋትና ስድስት ሲቀነስ አራት ከስድስት ላይ አራት ሲቀነስ ስንት ነው ሁለት መልሷ እዚህ ጋር ሁለት ነው እንላለን በዚህ መሠረት ስድስት ሺህ ተደማሪ ነው አንድ ተደማሪ አናውቅም ሃን በለው እና ድምር ግን ዘጠኝ ሺህ ተሰጥቶናል። በዚህ አሁን ባሳየኋችሁ ምሳሌ መሠረት ከዘጠኝ ሺህ ላይ ስድስት ሺህ ስንቀንስ ሶስት ሺህ እናገኛለን ማለት ነው ልጆች። እንግዲያው እንመጣና እዚህ መልሳችን ሶስት ሺህ ነው ማለት ነው። ከዛ ቸክ ማድረግ ነው ሦስት ሺህ ነው ብለን ስንመልስ ከስድስት ሺህ ጋር ሲደመር ታዲያ ይህን የተባለውን ሰጥቶናል ሎይ ነው አዎ ከሆነ የስ ሰም ተመሳሳይ ነው ሰም ያው ነው ተደማሪው ከዚህ በኩል ያለው ቀረ እንጂ ያው ነው እና ምን እናድርግ አሁን ከሁለት ሺህ ሁለት መቶ ላይ አራት መቶ እንቀንስለታለን አራት መቶ ስንቀንስ ከዜሮ ላይ ዜሮ ስንቀንስ ዜሮ ከዜሮ ላይ ዜሮ ዜሮ ከሁለት ላይ አራት ስለማይችል ሁለት ትበደራለች ከየት ከዚህ ትበደራለች ሁለት አንድ ስትበደር አስራ ሁለት ትሆናለች ይቺ ግን አንድ ሆነች ይቺ አንድ ሆነች ማለት ነው ይቺ አስራ ሁለት ትሆናለች አስራ ሁለት ብለን እናስብ ከአስራ ሁለት ላይ አራት ስንቀንስ ስምንት ይቺ አንድ ተወርዳለች። 1800 1800 ብለን እንጽፋለን። መልሱ ይሄ ነው። ቼክ ለማድረግ ለማረጋገጥ 1800ን ለማረጋጋት 1800 እና 400ን ስንደምር 2200 ይሰጠናል ወይ ነው። 1800 ሲደመር 400 እንደምር። እስኪ ቼክ ማድረግ በሂሳብ ሕግ ማረጋገጥ ጥሩ ነው። ዜሮና ዜሮ ዜሮ። ዜሮና ዜሮ ዜሮ። ስምንትና አራት አስራ ሁለት ሁለትን ጽፌ አንድ አለኝ። ከዚህ ከአንድ ጋር ስደምራት ሁለት። ሁለት ሺ ሁለት መቶ እውነት ነው። የሰራነው ትክክል ነው ማለት ነው። ወደ አምስተኛ ጥያቄ ስመጣ አንድ ሺ አንድ ሺ እየደመር እንድንሞላ ነው ይኸው እዚህ አንድ ሺ አለ። ይችን አንድ ሺ ስንደምር ላት ሁለት ሺህ ትሆናለች። እች እዚህ ሁለት ሺ አለ አንድ ሺ ስንደምር ሶስት ሺህ ይሆናል። እዚህ እዚህ ሶስት ሺ አለች አንድ ሺ ስንደምር አራት ሺህ ትሆናለች። እች እቺ ደግሞ አምስት ሺህ ትሆናለች። እዚህ ደግሞ ስድስት ሺህ፣ እዚህ ደግሞ ሰባት ሺህ፣ እዚህ ደግሞ ስምንት ሺህ፣ ዘጠኝ ሺህ፣ አስር ሺህ። ለምን እያንዳንዱ ከላይ የተሰጡን ላይ አንዳንድ ሺህ እንድንደምር ያውናዝ ተሰጥቶናል፣ ታዘናል። ወደ ስድስተኛው ስንሄድ አሁን ደግሞ መቀነስ ነው። መቀነስ አሁንም ሀል ስራና አንድ ሺህ አምስት መቶ ሲቀነስ ሰባት መቶ ከዜሮ ላይ ዜሮ ሲቀንስ ዜሮ ከዜሮ ላይ ዜሮ ዜሮ ከአምስት ላይ ሰባት ስለማይችል አንድ ይበደራል። ይቺ አንድ ትመጣና ለዚህ ትሆናለች አስራ አምስት ማለት ነው። ታዲያ ይቺ ዜሮ ትሆናለች ስላበደረች እና ከአስራ አምስት ላይ ሰባት ስቀንስ ስምንት ይቀረኛል። ይቺ አንድ ዜሮ ስለሆነች ዜሮ ሆና ትሆ ዜሮ ስምንት መቶ አይባልም። ያውን ተወዋለን ዜሮን ማለት ነው። ስምንት መቶ ነው መልሳችን የዚህ ስምንት መቶ በተመሳሳይ ለንም ሀመር ውሃንም ትሰራላችሁ። መላይ ልምጣ። ያውና መላይ ስመጣ 1600 ሲቀነስ ዳሽ እኩል ይሆናል ሰባት መቶ። ይሄ እዚህ ጋር ሳስረዳ እንደነበረው ልክ ነው። አሁን ለምሳሌ አሁንም ላስረዳ ከስድስት ላይ ሲቀነስ ሁለት እኩል ይሆናል አራት ቢሆን። አሁን የጠየቀን ምንድን ነው? ስድስት ሲቀነስ ዳሽ ወይም ሳጥን እኩል ይሆናል አራት እያለ ነው ያለው። እሳጥኑ ቦታ ማን ይግባ? አኖ እናም የምናደርገው ስንቀንስ አራት እንዲመጣ ሁለት መሆን አለባት። አሁን እሷ እንዴት እናውቃለን? ይቺ ትንሽ ቁጥር ስለሆነች በቃላችን ስላወቅናት ሁለት እንላለን ሳይሆን በአሰራር ማወቅ ይኖርብናል። በዚህም መሰረት አት እሺ። ስለዚህ እዚህ ባዶ ቦታው ምን ይሆናል ነው አሁን ከመተነው አሁንም አሁን ቅድም መደመር ላይ ስሙኝ በደንብ ያዙኝ አሁን እዚህ መደመር ላይ ምንድን ነበር ያደረግነው ከዚች ከዘጠኝ ሺህ ላይ ስድስት ሽን ቀንሼ ነበር የዚህን የአንዱን ተደማሪ ውጤት ያገኘሁት ከማን ላይ ከድምር ላይ ሲቀነስ ተደማሪ አሁን ደግሞ እዚህ ጋር ደግሞ ስድስት ሲቀነስ ዳሽ እያጠፋሁት ስድስት ሲቀነስ ዳሽ እኩል ይሆናል አራት። እሺ፣ አሁን ደግሞ ከተደማሪ ላይ ሲቀነስ ወይም ከተቀናሽ ላይ እንበለው ሲቀነስ ይህን ነው የምንቀንሰው በተራ። እናም ስድስት ሲቀነስ አራት የዚህን የአንዱን ተቀናሽ ቁጥር እናገኛለን እንላለን ማለት ነው። እናም በዚህ መሰረት ሁለት ይሆናል አሁን በዚህ ሳይንስ መሰረት ምንድን ነው የሚሆነው ማለት ነው አንድ ሺህ ስድስት መቶ ሲቀነስ የሆነ ያልታወቀ ቁጥር እኩል ይሆናል ሰባት መቶ እያለን ነው እና ምን እናደርጋለን አንድ ሺህ ስድስት መቶ ላይ ሰባት መቶን እንቀንሳለን በደንብ ይዛችሁኛል በመቀነስ ጊዜ ውጤቱን ይህን ውጤቱን አመትተን ቅንስ ነው የምናደርገው። 1600 ሲቀነስ 700። እሺ ከ0 ላይ 0 ሲቀነስ 0። ከ0 ላይ 0 0። ከ6 ላይ 7 ስለማይችል፣ ከ16 ላይ 7 ስንቀንስ 9። ማን ቀረኛው? ይቺ ዜሮ ሆናለች ስራ በደረች ዘጠኝ መቶ ማለት ነው። ዘጠኝ መቶ አሁንም እዚህ ልምጣና ሰላይ ተመልክቶ አሁንም ሌላ ጉድመት መን በሰራ ነው ህግ መሰረት መን በሰራ ነው ህግ መሰረት ከሰባት መቶ ላይ ስድስት ሺህ ሁለት መቶ መቀነስ እችላለሁ? አልችልም። አልችልም በዚህ ጊዜ ደግሞ ምንድነው የማደርገው? ከስድስት ሺህ ሁለት መቶ ላይ ሰባት መቶ ነው የምቀንሰው። ከስድስት ሺህ ሁለት መቶ ላይ ሰባት መቶ ቀንሳለሁ። ልክ እንደ መደመሩ ማለት ነው። እና መቀነስ ላይ ማስተዋል ያስፈልገዋል፣ ማስተዋል ያስፈልገዋል። አሁን ከሰባት መቶ ላይ 6200 ልመጥቼ ልቀንስ ብል አልችልም እና በስተ ግራ በኩል ያለው ቁጥር በስተ ቀኝ ያለው ብዬ በነግራችሁ ማወናበድ ሊሆንብኝ ነው እንጂ አሁን እዚህ ጋር የተሰጠ የተቀናሽ በስተ ግራ በኩል ያለ ነው። እዚህ ጋር ግን አሁን እየፈለግኩ ያለሁት በስተግራ ያለው ነው። አሁን እየፈለግኩ ያለሁት እንደዚህ በሚሆንበት ጊዜ ግን ይህንን አምጥቼ ቀንሳለሁ እና ማስተዋል ነው። በቃ ሰው ከ0 ላይ 00 ከ0 ላይ 00 ከ7 ላይ ከ2 ላይ 7 ስለማልችል አንድ ይበደራል። ከ12 ላይ 7 5 ይቺ ስላበደረች 5500 መልሳችን። ከዚህ ከሰባተኛው ጥያቄ ላይ ደግሞ እዚህ ጋር የምታዩት ፒራሚድ አለ። ይሄን ባዶ እነዚህ ባዶ ሳጥኖችን እንድንሞላ ነው ትእዛዙ እና ትእዛዙ ምንድን ነው እያለን ያለው እነዚህ ባዶ ቦታዎች ከታች ያሉ ቁጥሮችን በመደመር የሚሞላ ነው ነው ያለን። እዚህ ጋር እኔ ለመጻፍ እንዳይመች በትልቁ ሰራት ይሄን ኮፒ ፔስት ያደረኩት እና ከታች እንደምትመለከቱት ሁለት ሺህ አንድ ሺህ ሶስት ሺህ እና አንድ ሺህ የሚሉ ውጤቶች ተጽፈዋል። አሁን እና ምንድን ነው እዚህ ጋር ይህን ሁለት ሺህንና ይህንን አንድ ሺህ ደምረን መተን እዚህ ጋር እንሞላለን። የነዚህን ድምር 2000 እና 1000 ሲደመሩ 3000 3000 ብለን እንጽፋለን እዚህ በቃ። አሁን ደግሞ ይችን 1000 እና እቺን 3000 ስደምር የማገኘው ውጤት አራት ሺ ነው። አራት ሺ እዚህ ጋር ጽፋለሁ። አሁን የትና የቱን ሞላው ማለት ነው? ይሄንንና ይሄንን ሞላሁኝ ማለት ነው። አራት ሺህ ማለት ነው። እሺ አሁን ደግሞ ይቺን 3 ሺህንና ይቺን አንድ ሺህ እደምርና 4 ይችን ይችን ይችን ጨረስኩ። አሁን ደላስት ምን ይሆናል ማለት ነው? እዚህ ጋር እዚህ ጋር ሶስት ሺህ አለኝ፣ እዚህ ጋር አራት ሺህ አለኝ። አጠቃላይ 7 ሺህ፣ 7 ሺህ። እዚህ ጋር አራት ሺህ አለኝ፣ እዚህ ጋር አራት ሺህ አለኝ። አጠቃላይ 8 ሺህ፣ 8 ሺህ ይሄው ነው። ስለዚህ የዚህ መልስ ሰባት ሺህ የዚህ መልስ ስምንት ሺህ የነዚህ ደግሞ በተከታታይ 3000፣ 4000፣ 4000 ይሆናል። ይኸው ነው ውድ ተማሪዎች እስከ አስር ሺህ ያሉ ቁጥሮችን መደመር ቀጥላለሁ ብዬ ነበረ መልመጃዎቹ ማብራሪያ ላይ ያዝ ስላደረጉኝ መደመር እና መቀነስ የሚለውን ክፍል ጠቅለላ አድርገን በአንድ ላይ ለማየት እንሞክራለን። ኤንዌስ ክፍል ሁለት በዚህ ያበቃል። ላይክ ተመችሷቸው ከሆነ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አስተያየት ስጡ፣ ለጓደኞቻችሁ አጋሩ። ወላጆችንም ቤተሰብ በሙሉ ይህን እድል ለከፍታችሁ እጅግ አመሰግናለሁ። መምህር መሐመደኝ ከማሜማት ዩትዩብ ቻው።